ሸበለው አለ ሸበለው ሸበለው መኒልክ ተ ጉዞው የምትጠይቁኝ ሸበለው ፊትም አላለፈ ዋላማ ይገኝ ሸበለው እቴጌ ጣይቱ የፋኖ ተጋድሎ ከፊቱ አዳዲስ ምዕራፎችን ለመሻገር ተዘጋጅተዋል። በአንድ ዓመት ከስምንት ወር ጉዞ ፋኖ የአማራን ሕዝብ የለውን አደጋ ለመቀልበስ የሚያስችል ቁመና ላይ መድረሱን ከዚያም ባለፈ ቀጠናዊና አህጉራዊ ተጽዕኖ ፈጣሪ ኃይል ሊሆን እንደሚችል ያረጋገጠበት ስኬት ላይ ደርሷል። ባለፉት ሁለትና ሦስት ወራት የፋኖ ኃይሎች ከመደበኛ ዕለታዊ የውጊያ ውሎዎች ይልቅ በስልጠናዎችና በግምገማዎች ነበር ያሳል ያሳለፉት ራስን ማደራጀት፣ ያለፉትን የትግል እንቅስቃሴዎች መፈተሽ፣ ለወሳኙና ለትልቁ ድል እቅዶችን ማውጣትና ሌሎች ተግባራትን በማከናወን የተጠመዱት የፋኖ አደረጃጀቶች ካለፈው ሳምንት አንስቶ በአዲስ የትግል መንፈስ የአገዛዙ ጥምር ኃይሎች ላይ ከፍተኛ ኪሳራ ያደረሱ ውጊያዎችን በማድረግ ላይ ናቸው። በአራቱም የአማራ ማዕዘናት በበርካታ ግንባሮች የፋኖ ኃይሎች የአብይ አህመድን ሰራዊት ገጥመው በመቶዎች ቆጠሩትን ሙትና ምርኮ ያደረጉ ሲሆን ስንቅና ትጥቆችንም በቁጥጥራቸው ስር አድርገዋል። የዘውትር ተባባሪያችን የሰሞኑን ውጊያዎች የተመለከቱ መረጃዎችን ሰብስበዋል። በአራቱም ቀጠናዎች ያሉትን መረጃዎች ሊያካፍለን ተዘጋጅቷል። ወደዚያው እናልፋለን። ሳትነው አያሌዋባት ሳትነው አላጌ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው። ባለፉት ሁለት ወራት የአማራ ፋኖ በአራቱም ክፍለ ሀገሮች ትግሉ በአጭር ጊዜ እንዲጠናቀቅና መስዋዕትነቱ በጣም ባነሰ ሁኔታ በአማራ ክልል የተሰባሰበውን በርካታ ክፍለ ጦር በርካታ እዝ ለመምታት በሚያስችል ሁኔታ መልሶ ለመደራጀት ራሳቸውን የፋኖ ኃይሎች ከከተሞች ዞር በማለት ራሳቸውን በግምገማ ነበር ያሳለፉት ሌላው ደግሞ ስልጠና ሰራዊታቸውን በመስጠት ወታደራዊ ዲሲፕሊን እንዲኖር በማድረግ በውጊያ ጊዜ የአካባቢ ማህበረሰብ እንዴት ከጉዳት ልንታደገው እንችላለን በማለት በከፍተኛ ደረጃ ግምገማ ላይ ነው የሰነበቱት ነገር ግን የአገዛዙ ጦር ከከተሞች ዘሩ ስላሉ ብቻ ፋኖ ተሸንፏል ከእንግዲህ በኋላ በሁለት እግራችን እንቆማለን ከእንግዲህ በኋላ ወደ ልማት ነው አስር ቢሊዮን ዶላር ምናምን ያስፈልገናል ክልሉን ከእንግዲህ በኋላ ወደ ልማት መዞር አለበት በሚል የፌዴራል መንግስት የሚሆን የክልሉ መንግስት ከፍተኛ ዲስኩር እያሰማ የነበረበት ሁኔታ ነው። ነገር ግን ፋኖዎች ድምፃቸውን አጥፍተው ራሳቸውን በግምገማ ችግሮቻቸውን ካስተካከሉ ድክመቶቻቸውን ካስተካከሉ በኋላ የነበሩ ጠንካራ ጎናቸውን በማስፋት ከፍተኛ ድል ለመጎናጸፍ አስበው እና ራሳቸውን በተጠናከረ ሁኔታ በስልጠና አደራጅተው ይኸው አሁን በሰሞኑ በዚህ አምስት እና ስድስት ቀናት ውስጥ በአራቱም ክፍለ ሀገሮች የፋኖ ኃይሎች በትልልቅ ከተማ አቅራቢያዎች ላይ ከፍተኛ ጥቃት በመሰንዘር ላይ ነው የሚገኙት እንዳብነት ለመ ለመጥቀስ ለምሳሌ በጎጃም በጎጃም ብንሄድ በትናንትናው ዕለት ከፍኖት ሰላም ከተማ በሀያ ኪሎ ሜትር ርቀት ላይ በምትገኘው ማክሰኝት ከተማ ላይ የአንድ ሻለቃ ጦር አንድ ሻለቃ ጦር የመንግስት ኃይል ተንቀሳቅሶ ከፍኖት ሰላም ተንቀሳቅሶ ማክሰኝት ከተማ ለመቆጣጠር ሙከራ ያደረገ ቢሆንም ነገር ግን እዛ የተጠናከረ የፋኖ አደረጃጀት በመኖሩ በአጭር ሰዓት ውስጥ አንድ ሻለቃ ጦር ሄዶ ከሰላሳ በላይ ወታደሮቹ ሲሞቱበት ከሀያ አምስት በላይ እንዲሁ ቁስለኛ ሆኗል ይዞት የሄደውን ትጥቅ አዝረክርኮ አስክሬኑና ቁስለኛውን ሳያነሳ ወደ ፍኖት ሰላም ከተማ እንዲያፈገፍግ ሁኗል። ነገር ግን በጣም የሚገርመው ነገር መሳይ ከተማ ለመቆጣጠር ከፍኖት ሰላም ተነስቶ የሄደው አይል ተመቶ ከተመለሰ በኋላ ከፍኖት ሰላም አትናው እዝ ከተባለ ወታደራዊ ካምፕ ላይ በመሆን የጄኔራል መድፍና ዞ ሀያ ሶስት ከተማ በመተኮስ የማክሰኝት ከተማን ሙሉ በሙሉ ለማውደም ከፍተኛ ተኩስ እያደረገ በነበረበት ሰዓት የፍኖት ሰላምና የአካባቢው ፋኖዎች ዛሬ በፍኖ ሰላም ከተማ ዙሪያ የሚገኙ መንዝ ገራይ እና ጎቻ ቀበሌዎች ላይ ተከታትለው በመምጣት በአገዛዙ ጦር ላይ ከፍተኛ የሆነ ድል ለመጎናጸፍ ችለዋል። በርካታ ሰራዊት በዚህ በመንዝና በገራይ ጉዳት ደርሶበት እንዲሁም በካምፕ ውስጥ ኖ ራሱን እየተከላከለ ነው የሚገኘው። ሌላው እንግዲህ በምስራቅ ጎጃም ዞን ማቻከል ወረዳ በትናንትና ሁለት በአማኑኤል ከተማ የፋኖ ኃይሎች ትናንትናና ዛሬ በአገዛዙ ጦር ላይ ከፍተኛ ድል ተጎናጽፈዋል። ከተማዋን ሙሉ በሙሉ በመክበብ ከተማዋ መግቢያ አራት በሮች አሉት። በነዚህ አራት በሮች ላይ የፋኖ ኃይሎች አድብተው ሌሊቱን ሙሉ አድብተው ሊነጋጋ አካባቢ በዛ ካምፕ ላይ ሰፍሮ የነበረው የአገዛዙ ጥምር ጦር ላይ ድንገተኛ እና የደፈጣ ጥቃት በመፈጸም ሙሉ በሙሉ ካምፑን ተቆጣጥረው የመከላከያ ሰራዊቱ ወደ ከተማው በመግባት ራሱን መከላከል ላይ እንደነበረ ነው የደረሰኝ መረጃ የሚያሳየው። እንዲሁም የዛሬ አመት በተሰዋው ፋኖ ደግሰው ስም የተሰዋውን ም

የአማራ ፋኖ በጎጃም አንደኛ ክፍለ ጦር ከዚህ በፊት ሲመራው የነበረው የኮሬል ታደሰ ሙሉን ብርጌድን በመጠቀም ብራቃት ሰፍሮ የሚገኘውን የአብይ አህመድን ጦር በሌሊት በመክበብ ከፍተኛ ጥቃት በመፈጸም ላይ ይገኛል። ይህ የተፈጸመው በዛሬው ዕለት ነው። ብራቃት ሰፍሮ የሚገኘው የአብይ አህመድን ጦር በሌሊት ከበባ በመፈጸም ሙትና ቁስለኛ በማድረግ ከፍተኛ ድል ተጎናጽፏል። ይህ ኃይል ከብራቃት ከተማ በመሸሸት ላይ ጋፊት የተባለውን ቦታ ወታደራዊ ካምፑ ላይ ሂዶ በመስፈር ራሱን እየተከላከለ እንደነበር ነው የደረሰኝ መረጃ የሚጠቁመው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የባህር ዳር ብርጌ የአገዛዙ ጦር ከመኮር ተነስቶ ጭንባ የሚገኘውን የጊዮን ሻለቃን ለማጥቃት ተንቀሳቅሶ በጀግኖቹ ጊዮን ሻለቃ እና አራራት ሲያለቃ በጋራ ባደረጉት የመልሶ ማጥቃት ደና ማርያምና ሸዋብ መንደር ከተባለ ቦታዎች ላይ ሀያ ሰባት የአገዛዙ ጦር ሙትና ቁስለኛ ሲሆን ከዘጠኝ በላይ የክላሽና የቡድን መሳሪያዎች እንደተማረኩ የደረሰ መረጃ ይጠቁማል። እንግዲህ በጎጃም ያለውን አጠቃላይ ሁኔታ በተመለከተ ነው አሁን ሪፖርቱን ያቀረብከው። ያው በደብረ ማርቆስ አካባቢ ከደብረ ማርቆስ ወጣ ብሎ እንደዚሁ በአገዛዙ የተለያዩ የጦር ክፍሎች በሚሊሻና በአድማ በታኝ በጋራ ሆነው ከመከላከያ ሰራዊት ጋር መጋጨታቸው የእርስ በእርስ ውጊያ ማድረጋቸው ነው የሚነገረው። በዚህም ከፍተኛ ጉዳት መድረሱን ነው የሰማነው። በዋናነት የሚሊሻውና የአድማበታኙ የአድማ በታኙ እንክብካቤ አይደረግላቸውም። ሲወድቁም ያነሳቸው የለም፣ ሲሞቱ ይቀብራቸው የለም። ከሚታወቀው ግን የተለየ እንክብካቤ፣ ድጋፍ ነው የሚደረገው በሚል መነሻነት ነው የተጋጩት፣ መረጃዎች እንደሚያመለክቱት። እስቲ ወደ ጎንደር እንግባ። ጎንደር በተለይ ቋራ አካባቢ ሰሞኑን ትልቅ ድል የተገኘው ወደ ስልሳ የሚጠጉ የአገዛዙ ሰራዊት አባላት ናቸው በፋኖ ኃይሎች እርምጃ የተወሰደባቸው። ጎንደር ምን አለ? መሳይ፣ እንግዲህ እንደሚታወቀው በዚህ በቋራ፣ በመተማ፣ በአለፋና በጣቁስ አካባቢ በርካታ ራሱን ሲያደራጅ የከረመ የአማራ ፋኖ እዞች አሉ። እነዚህ እዞች በከፍተኛ ደረጃ ራሳቸውን አደራጅተው ለበርካታ ጊዜ ከመተማ ከሽንፋ፣ እንዲሁም ከደለጎ ከቋራ ወረዳ ዋና ከተማ በመንቀሳቀስ አካባቢውን ሙሉ በሙሉ ለመቆጣጠር ከፍተኛ ጥረት ሲያደርግ የነበረ ስርዓት ነው። ነገር ግን የፋኖ አደረጃጀቶች በዛ አካባቢ የሚንቀሳቀሱ የፋኖ አደረጃጀቶች ይህን አካባቢ ላለማስደፈር ከፍተኛ ተጋድሎ ሲያደርጉ ነው የከረሙ። በተለይ ባለፈው ወር ለሰላሳና ለአርባ ቀናት አካባቢ ሰባት ስምንት ጊዜ ለማጥቃት ተቀናጅቶ አምስትና ስድስት ክፍለ ጦሮችን እየያዘ እንቅስቃሴ አድርጎ አልተሳካለትም። አሁንም የተደገመው ያ ነው። በቋራ አካባቢ የአባይ ማዶ ተብሎ የሚጠቀስ አለ። እንዲሁም እዛው አካባቢ አላጥሽ ብሔራዊ ፓርክ አለ። እዛ ፓርክ አካባቢ የሚንቀሳቀሱ ፋኖዎች ጠንካራ ናቸው። በዛሬው ዕለት እና በትናንትናው ዕለት ሶስት እና አራት ክፍለ ጦሮችን ይዞ ከደለጎ ከተማ ተንቀሳቅሶ ነበረ። ነገር ግን በተደረገ የግማሽ ቀን ጦርነት፣ በተለይ በዋናነት ቋራ፣ ኦሚድላ እና አድዋ ክፍለ ጦሮች ናቸው በዚህ ውጊያ የተሳተፉት። ይሄንን ዓላማ የውጊያ እንቅስቃሴ ያደረገበት ዋና ዓላማ ምዕራብ ኮሪደር ወይንም ያንን አካባቢ ከሱዳን የሚያዋስን አካባቢ ስለሆነ ድንበሩን ሙሉ በሙሉ ለመዝጋት ነበር የተንቀሳቀሰው። ነገር ግን የፋኖ እነዚህ ሁለት ክፍለ ጦሮች ሙሉ በሙሉ በመመከት በግማሽ ቀን ከስልሳ በላይ የአገዛዙን ጦር በመግደል ሙት እንዲሆን በማድረግ ሌሎችንም ከአርባ ዘጠኝ በላይ የክላሽ መሳሪያዎችን በመማረክ የቡድን መሳሪያዎችን በመማረክ አካባቢ ሙሉ በሙሉ እነሱ መልሶ በመቆጣጠር እንዲያውም ከደለጎና ከሽንፋ አካባቢ የመጣውን ኃይል ተከትሎ በመሄድ አባይ ማዶ ተብላ የምትጠቀሰው ከተማን ሙሉ በሙሉ ተቆጣጥረው ወደዛ አካባቢ ጥቃት ለመሰንዘር እንቅስቃሴ እያደረጉ ነው የሚገኙት። ይህ አካባቢ ከዚህ በፊት በመከላከያ ሰራዊት ተደፍሮ የማያውቅ ጠንካራ የሆነ የፋኖ አደረጃጀት ያለበት በመሆኑ አሁንም የገጠመው ጣፋንታ ይሄ ነው። በርካታ ሙትና ቁስለኛ ነው የተደረገው። የሚገርመው ነገር የመከላከያ ኃይሉ የመኪና መንገድ ባለመኖሩ በዛ አካባቢ ትራክተሮችን በመጠቀም ለሚዋጋው ሰራዊት ስንቅና ትጥቅ ጭኖ ሲሄድ ሙሉ በሙሉ በፋኖ ቁጥጥር ስር ነው የዋለው። አካባቢውንም በተደረገው ውጊያ እነዚህ አሁን የጠቀስኩልህ ስልሳ የተገደሉ የመከላከያ ሰራዊት አባላት አስክሬናቸው ሳይነሳ ተበትኖና ሸሽቶ ነው ወደ ደለጎ የሸሸው። አሁን ምናልባትም ዛሬ እና ነገ ደለጎ ከተማ የፋኖ ኃይሎች በመጠጋት ላይ ናቸው። ያንን አካባቢ የወረዳውን ከተማ ለመቆጣጠር ዝግጅት እያደረጉ እንደሆነ ነው የደረሰኝ መረጃ የሚያሳየው። መሳይ በተጨማሪ ከሶስት እና ከአራት ቀናት በፊት ከወረታ ከተማ ተነስቶ ጋሳይ እና በደብረ ታቦር አድርጎ መናመቀጣዋ ላይ እየተደረገ በነበረው ውጊያ ላይ የመከላከያ ሰራዊት አባላት አንድ ሻለቃ አለቃ ጦር በመደምሰሱ እና መናመቀጣዋን ከተማ የወረዳዋን ከተማ ለመቆጣጠር ባለመቻሉ ይህን ኃይል ለማገዝ በርካታ ሰራዊቱን አሰልፎ ከወረታ ከተማ አለም በርን አልፎ ጋሳይ ከተባለ እጅግ በጣም ጥቅጥቅ ያለ ደን አካባቢ ላይ ሲደርስ የፋኖ ኃይሎች ድንገተኛ ጥቃት በመሰንዘር ከአንድ መቶ አስር በላይ የመከላከያ ሰራዊት አባላት እዚህ ላይ የአድማ በተናሚውን የሚሻ ኃይል የለም። የመከላከያ ሰራዊት ሙሉ በሙሉ ተደምስሶ፣ መኪኖቹ ተቃጥለው ሙሉ በሙሉ የያዙት መሳሪያ በፋኖ ቁጥጥር ስር ሆኖ፣ ይሄ ውጊያ የተደረገው በአንድ ሰዓት ባልሞላ ጊዜ ውስጥ ነው። ድንገተኛ ጥቃት ቦታ ገዳይ መሬት በመያዝ ሙሉ በሙሉ በመደምሰስ ጥቃቱን በመሰንዘር በአሸናፊነት አጠናቀው ወደ ካምፓቸው ተመለሱበት ሁኔታ እንዳለ የደረሰኝ መረጃ ይጠቁማል። ምሳሌ ሌላው በሸዋ ያለው ወቅታዊ ሁኔታ ነው። እንግዲህ ሸዋ ሁለት እዞች አሉ፣ የአማራ ፋኖ በሸዋ እንደዚሁም የአማራ ፋኖ የሸዋ ጠቅላይ ግዛት እዝ። በተለያዩ ቀጠናዎች በተለያዩ አካባቢዎች ውጊያ ሲያደርጉ ሰንብተዋል። እስቲ በሸዋ ያለውን ወቅታዊ በሆነ መልኩ የሚገለጹ መረጃዎችን ብታካፍልን። ሸዋ እንግዲህ በርካታ ውጊያዎች እየተደረጉ ያለበት አካባቢ ነው። በርካታ ክፍለ ጦሮች በጋራ በመቀናጀት ሁለቱም የሸዋ ፋኖ አደረጃጆች በጋራ በመሆን በበርካታ የሸዋ አካባቢዎች ላይ ከፍተኛ ጥቃት እየሰነዘሩ ነው የሚገኙት። ለምሳሌ የአማራ ፋኖ በሸዋዝ ከሰም፣ ነጎድጓድና አጼ ይኩኖ አምላክ ክፍለ ጦሮች እነዚህ ሶስት ክፍለ ጦሮች የካቲት ሀያ ስምንት እና ሀያ ዘጠኝ ምንጃር ሸንኮራ ወረዳ የአውራ ጎዳና ቀበሌን ተቆጣጥሮ በአካባቢው የአማራ ተወላጆች ላይ ኛ በደር ሲፈጽም የነበረው የኦሮሚያ ልዩ ኃይል ላይ በወሰዱት እርምጃ ከባድ ክሳራ ደርሶበት ከተማዋን እና ከተማን ለሽሽት ላይ እንደነበረ ነው የደረሰኝ መረጃ የሚጠቁመው። ገዳማ ጋሜ በተባለ ቦታ ላይ ከፍተኛ ድል ተጎናጽፎል እነዚህ ሶስት ክፍለ ጦሮች። ሌላው በኦሮሚያ ልዩ ኃይል በደረሰው ከፍተኛ ጉዳት መረጃ የደረሰው ተጨማሪ ኃይል ከመዲና እና አረርቲ ወደ መልካ ጀሉ እንዲሁም ከሞጆ ከተማ ወደ አውራ ጎዳና የሄደ ቢሆንም በነበልባል ብርጌድ ተመቶ እንዲመለስ ተደርጓል። በናደው ክፍለ ጦር ከጅሁርና አካባቢ ህብረተሰብ ጋር በመተባበር የጅሁር ከተማም በመክበብ በከተማዋ ሰፍሮ የነበረውን ኃይል ላይ ከፍተኛ ጉዳት በማድረስ ከተማዋን ለተወሰነ ጊዜ ተቆጣጥረዋል። በተለይ በሰርጥ ሶካ በተደረገ ውጊያ ዞ ሀያ ሶስትን ጨምሮ ሞተሮች እና በርካታ የቡድን መሳሪያዎች የፒቲ አር ዳንክ ታንክን ጨምሮ የፋኖ ኃይሎች ደምስ ሰዋቸዋል። በሽንፈት ወደ መንዲዳና ሸዋ እንዲሸሽ ተደርጓል። በተጨማሪ የተመታው ኃይል ለማገዝ ከለሚና አርብ ገበያ ሰራዊት ያንቀሳቀሰ ቢሆንም በዚህ አካባቢ ደነባ ከተማን የፋኖ ኃይሎች ተቆጣጥረው ለረጅም ጊዜ እስካሁኑ አንተናን እየተነጋገርንበት ባለው ሰዓት የደነባ ከተማን ሙሉ በሙሉ ተቆጣጥሮ ይገኛል። ይሄ የሆነበት መሳይ ይሄ አካባቢ አንድ መቶ ኪሎ ግራም ስንዴ አምሳ ኪሎ ግራም ጤፍ ወይም እና ሶስት መቶ ብር በእያንዳንዱ አርሶ አደር ቤት በመዞር ለሰራዊቱና ለሚኒሻው ለልዩ ኃይሉ መንግስት ቀለብ አልቆበታል እና ይህንን መዋጮ ታደርጋላችሁ ብሎ ከፍተኛ የሆነ ብዝበዛ ሲያደርግ የነበረ ኃይል በመሆኑ የአካባቢው ማህበረሰብ ከፍተኛ ምሬት ውስጥ በመግባቱ ከፋኖ በአካባቢው ከሚንቀሳቀሱ የፋኖ አደረጃጀቶች ጋር በጋራ በመሆን ያንን አካባቢ ተቆጣጥረው በዛ አካባቢ ሲንቀሳቀስ የነበረውን የመከላከያ ሰራዊት አባራት ደምስ ሰው ደነባንክ ከተማ ተቆጣጥረዋል። አንተና እኔ እየተነጋገርን ባለንበት በዚህ ሰዓት የደነባ ከተማ ሙሉ በሙሉ ፋኖ ቁጥጥር ስር እንደሆነች ነው የደረሰኝ መረጃ የሚጠቁመው። በተጨማሪ አስራ ሰባት ሻለቃ ጦሮችን ከብረት ለበስ ታንክና ከቡድን መሳሪያ ጋር አስታጥቆ የይፋት ቀጠናን ሙሉ በሙሉ ለመቆጣጠር ከፍተኛ ጥረት ያደረገ ቢሆንም ኤፍራታና ግድም ከአለላ ወደ ፍርደ ውሃ ሲንቀሳቀስ በነበረ የአገዛዙ ጦር ላይ የአፄ ይኩኖ አምላክ ክፍለ ጦር ከርከሜ በተባለ ቦታ ላይ ድባ ተመቶ ከፍተኛ የሆነ ሰራዊቱ ተመቶበት ሙትና ቁስለኛ በመሆን እንዲበተን ተደርጓል። የፍራታ ግድም ወረዳን መሳይ ይህ አካባቢ መንግስት የሚደግፈው የኦሮሞ ተወላጅ የዛ አካባቢ የኦሮሞ ተወላጅ ሰዎችን በፖለቲካ ስብከታቸው ይህን አካባቢ ከአማራ ክልል በመንጠቅ በተለይ በዋናነት የፍራታና ግድም ወረዳን ጠወት ወረዳን፣ አንጾኪያ ገምዛ ወረዳን፣ ቆላማውን የጣርማ በር ወረዳን እና በከፊል የደውሉ ወረዳዎችንና የኦሮሚያ ብሔረሰብ ዞንን በመጠቅለል በኦሮሚያ ክልል ለማትካለን ከፍተኛ የሆነ ቅስቀሳ እየተደረገ የአካባቢውን ነባርና ጨዋ ማህበረሰብ በመመረዝ ይሄን አካባቢ ከኦሮሚያ ከዘመዶቻችሁ ጋር መቀላቀል ካልቻላችሁ የአማራ ፋኖ ይጨርሳቸዋል በማለት ህብረተሰቡን አስተባብረው የነፍስ ወከፍ መሳሪያ ይዞ እንዲወጣ በማድረግ ከፍተኛ ውጊያ እየተደረገበት የከረመና የሰነበት አካባቢ ነው። ነገር ግን የአካባቢው የአማራ ተወላጆች በዛ አካባቢ የሚንቀሳቀሰው የአማራ ፋኖ አደረጃጀት ከፋኖ ኃይሎች ጋር በመሆን በጋራ በወሰዱት የማጥቃት እርምጃ አካባቢውን ሙሉ በሙሉ ለማጽናት ችለዋል። ሙሉ በሙሉ አካባቢው አሁን በፋኖ ቁጥጥር ስር ነው የሚገኘው። መሳይ፣ እንግዲህ ሸዋ ላይ የሚደረገው እንቅስቃሴ ትኩረት የሚሰጠው ነው፣ ምናልባትም ለአዲስ አበባ ከመቅረቡ ጋር ተያይዞ። ባለፈውም እንደዚሁ ሞጆ አቅራቢያ ያለች አንድ ቦታን ኦሮሚያ ክልል ድረስ ዘልቀው ማለት ነው ፋኖች ኦፕሬሽን ሰርተው መመለሳቸው ተሰምተዋል። እዛ አካባቢም የተዘጋጀ ኃይል በከፍተኛ ስልጠና ላይ እንዳለም ይነገራል እና የሸዋው እንቅስቃሴ ለአገዛዙ ትልቅ ስጋት ሆኖ ነው የሚታየው። እንግዲህ በሁለቱ የፋኖ እዞች መሀል አንድነቱ እንዲመጣ ጥረት እየተደረገ ነው እየተነጋገሩም እንዳለ ይሰማል። የሁለቱ አንድነት መምጣትን ተከትሎ ከፍተኛ የሆነ ድል ለማስመዝገብ የሚያስችል አቅም ይፈጥራሉ ተብሎ ነው የሚጠበቀው። እንደው በዚህ ላይ ምን ማለት ይቻላል? ምንም ጥርጥር የለውም መሳይ፣ ከየትኛውም የአማራ ክልል በላይ የመንግስት ኃይሎች ከፍተኛ ትኩረት ያደረጉበት አካባቢ ነው። ምክንያቱም እዛ አካባቢ ለረጅም ዘመናት ከአማራ ወንድምና እህት ህዝቦች ጋር በጋራ የሚኖር የኦሮሞ ማህበረሰብ አለ። ይሄ የኦሮሞ ማህበረሰብን ነጥሎ ወደ ኦሮሚያ ክልል በአማራ ክልልም አሁን የጠቀስኩት ወረዳዎችን ሙሉ በሙሉ ወደ አማራ ክልል ሊወስዳቸው እንደሆነና ይሄንን ከህብረተሰቡ ፍላጎት ውጪ መንግስት ድጋፍ እየሰጠ የሸኜ ኃይሎችን በማስታጠቅ እዛ አካባቢ የሚንቀሳቀሱ የኦነግ ሸኒ አባላቶችን ጭምር በማስታጠቅ አርሶ አደሩን ተተኳሽና ስንቅ በመስጠት ያንን አካባቢ የጦርነት ቀጠና በማድረግ ህብረተሰቡ ተማሩ አካባቢውን እንዲለቀው በማድረግ አካባቢን ለመጠቅለል ከፍተኛ ዝግጅት ያደረገበት አካባቢ ነው። ነገር ግን የዛ አካባቢ ማህበረሰብ አጠቃላይ አጠቃላይ በፋኖ ወታደራዊ እንቅስቃሴ ላይ ከፍተኛና ቀጥተኛ ተሳትፎ እያደረገ በመገኘቱ መንግስት እንዳሰበው እንዳቀደው ያንን አካባቢ መቆጣ ማቆጣጠር አልቻለም። ይባስ ብሎ እንዲያውም እዚህ አፍንጫችን ስር ላይ ሞጆ ከተማ አቅራቢያ አውራ ጎዳና ያልኩ አካባቢ እና በሌሎችም አዲስ አበባ ዙሪያ ባሉ የአማራ ክልል የድንበር ከተሞች ላይ የፋኖ ኃይሎች ድንገተኛ ጥቃት በመሰንዘር ከፍተኛ ድል እየተጎራጸፉ ነው። ይህ አካባቢ እንደሚታወቀው መሳይ የአማራ ፋኖን እና የአማራ ህዝብ ለመጨፍጨፍ ፋኖ ቀድሞ በመንቃቱና ህብረተሰቡን በማደራጀቱ መከላከል እያደረገ ነው እንጂ አብዛኛው የኦሮሚያ ክልል ልዩ ኃይል እና እኛ ማናውቃቸው በክልሉ ከፍተኛ ትጥቅ ተሰጥቷቸው የተለያዩ አደረጃጀቶች በኦሮሚያ ክልል ያሉ የኦሮሚያ ወጣቶ አደረጃጀቶችን በማሰልጠን የአስራ አምስት ቀንና የአንድ ወር ወታደራዊ ስልጠና በመ ስጥ በዛ አካባቢ አሰማርቶ ከፍተኛ ወታደራዊ እንቅስቃሴ እያደረገ ያለበት ሁኔታ ነው። ነገር ግን ይሄ በያማራ እዚያ አካባቢ የሚኖረው የአማራ ሕዝብ በሽንፈት ከተጠናቀቀ የአካባቢ ሲቪል ነዋሪ ሙሉ በሙሉ እንደሚደመሰስ በመገንዘባቸው እና በማወቃቸው ከፍተኛ ትንቅንቅ እያደረጉ ምናልባትም ከፋኖ ኃይሎች በበለጠ ሁኔታ ህብረተሰቡ ገብቶት እንቅስቃሴ እያደረገና ራሱን እየተከላከለ ነው የሚገኘው። በዚህ ምንም መስጋት አያስፈልግም። አካባቢው የፋኖ ኃይሎች እንኳን እንቅስቃሴ ባያደርጉበት አይደለም በጣም በርካታ ክፍለ ጦሮች በጋራ ተቀናጅተው ህብረተሰቡን እና አካባቢያቸውን የተከላከሉ ባለበት ሁኔታ አይደለም። የፋኖ ሀይሎች እንኳን ባይኖሩ አርሶ አደሩና የአካባቢው ማህበረሰብ ገብቶታል። አሁን ምን ሊያደረጉት እንደሆነ በደንብ ስለገባው ራሱን እየተከላከለ ይገኛል። በአጭር ቀናት ውስጥ ምናልባትም በአጭር ጊዜያት ውስጥ ያንን አካባቢ ከመከላከያና ከተለያዩ የመንግስት አደረጃጀቶች ተጽዕኖ ስር እንደሚወጣ ነው ካለው እንቅስቃሴ መረዳት የሚቻለው። መሳይ እንግዲህ ወደ ወሎ እንሂድና ወሎ ያለውን ወቅታዊ እንቅስቃሴም እንመልከት። በወሎ ያኔ ከአምባሰል ሰንሰለታማ ተራሮች ሲደረግ ከነበረው ውጊያ ባሻገር በቅርቡም እንደዚሁ የተለያዩ አውደ ውጊያዎች እንደነበሩ ነው የሰማ ነው። አገዛዙም ጭካኔ ከበረታባቸው አካባቢዎች ወሎ ይጠቀሳል። ወደ ራያ አካባቢ የአብነት ተማሪዎች ከነ አንድ የሃይማኖት አባት ጋር መገደላቸውን ሰምተናል። እስቲ ወሎ ያለው ሁኔታ ምን ይመስላል? እንግዲህ ወሎ ልክ እንደሌላው የሶስቱ ክፍለ ሀገሮች የፋኖ አደረጃጀቶች በተለያየ ውጊያዎች ላይ ከፍተኛ ተጋድሎ እያደ እያደረገ ነው የሚገኘው። በተለይ በምሬ ወዳጆ የሚመራው የፋኖ አደረጃጀት በርካታ የመከላከያ ሰራዊት ካምፖችን በማጥቃት ትንንሽ ከተሞችን ከደቡብ ጎንደር የፋኖ አደረጃጀቶች ጋር በመሆን እስከ ደብረ ዘቢት አካባቢ ድረስ በመምጣት እስከ ጨጮ አካባቢ በመምጣት የጎንደር አካባቢዎችን ጭምር ከጎንደር የፋኖ አደረጃጀቶች ጋር በጋራ በመሆን ማጥቃትና መከላከል መልሶ ማጥቃትን እያደረገ ያለበት ሁኔታ ነው ያለው። በአጠቃላይ በዚህ አካባቢ የመከላከያ ሰራዊት አባላት እረፍት አልባ ነው ማለት ይቻላል። በሄደበት አካባቢ ከፍተኛ ምት እየደረሰበት ራሱን ከማጥቃት ወደኋላ በማፈግፈግ ራሱን እየተከላከለ ያለበት ሁኔታ ነው። የፋኖ ኃይሎችም እራሳቸውን ከመከላከል አልፈው በመልሶ ማጥቃት አንዳንዴም ካምፖችን ሄደው በተጠናና በተደራጀ ሁኔታ ካምፖችን በማጥቃት በመከላከያና በጥምር ጦሩ ላይ ከፍተኛ ድል እየተጎናጸፉ ያለበት ደረጃ ላይ ነው የሚገኘው። አንተ እንዳልከው እንግዲህ እንደተለመደው የመከላከያ ሰራዊት በሄደበት አውደ ውጊያ ሁሉ ውጊያ አድርጎ በሽንፈት በሚጠናቀቅበት አውደ ውጊያዎች ላይ ሲቪሉን ባገኘው አጋጣሚና ባገኘው መሳሪያ ሁሉ ንብረትን ማውደም፣ መዝረፍ፣ ምንም ከጦርነቱ ጋር ግንኙነት የሌላቸውን ሕፃናትን፣ የሃይማኖት አባቶችን ቄስ፣ መነኩሴዎችን፣ ታዋቂ ግለሰቦችን፣ ሴቶችን በመግደል ነው የሚታወቀው። ህብረተሰቡ በዚህ እጅግ በጣም ከፍተኛ ምሬት ውስጥ ነው ያለው። ያው የተለመደ ነገር ነው ያደረገው። በራያ አላማጣ ጥሙጋ ምትባል ከተማ አለች። በዚች ከተማ ላይ ከአርባ አመታት በላይ ኪዳን እምረት ቤተክርስቲያንን በማገልገል የቅኔ መምህር የነበሩት አባ ገብረ መድን የሚባሉ የታወቁ መምህርን በሌሊቱ አስር ሰዓት ላይ በመሄድ ከሚያስተምሩበት ቦታ ላይ እናንተ ለፋኖ የጥይት መከላከያ ትሰጣላችሁ፣ ፋኖን እኛ ለማጥቃት በምንሄድበት ጊዜ ጥይት አይመቷቸውም የሚባል ስላለ እናንተ ናችሁ በድግምት መድኃኒት እየሰጣችሁ እንዳይመቱ ያደረጋችሁና ብለው በይፋ ዩኒፎርም ለብሰው የሀገር መከላከያን ዩኒፎርም ለብሰው በይፋ ከአምስት የቆሎ ተማሪዎች ወይም የአብነት ተማሪዎቹ ጋር ረሽነዋቸዋል። በጣም የሚያሳዝን ነው። የሀገር መከላከያ ሰራዊት በአጠቃላይ በአራቱም የሀገሪቱ ድንበሮች ላይ ድንበሩን አስደፍሮ በየጓሮው እና በየጥሻው እየዞረ የአማራን ሕዝብ ከፍተኛ ጭፍጨፋ እየፈጸመ ነው። ይህ በታሪክ ለወደፊቱ የሚታወስ ነው። እኚህ አባት ብቻ አይደሉም። በሄደበት አጋጣሚ በሄደበት አውደውጊያ ሁሉ ሽንፈት እየተከናነበ በመምጣቱ ከውጊያ ሲመለስ ተበትኖ ሲመለስ ወደ ካምፑ ሲመለስ እያደረገ ያለው እና ዘወትር የተለመደ ተግባር ነው። ከነዚህ የአብነት ተማሪዎች በተጨማሪ አምስት እድሜያቸው ከአስር እስከ አስራ አምስት የሚሆኑ ወጣቶች ገለናቸዋል ብለው በጥይት የመቷቸው ቆስለው ሳይሞቱ በመቅረታቸው ሌላ የመከላከያ ሰራዊት አባላት መጥቶ ወደ አላማጣ ሆስፒታል ለህክምና ወስደዋቸዋል። የሚያሳዝን ነገር ነው። በአጠቃላይ እየተፈጸመ ያለው እንግዲህ ይሄ መከላከያ ሰራዊት ሀገርን ይታደጋል፣ ድንበራችንን ይጠብቃል፣ በሀገራችን ሌሎች ሀገሮችን ዛቻና ፉከራ መክቶ ኢትዮጵያን ያለማስደፈር ታሪካዊ መስተጋብራችንን፣ ክብራችንን ይጠብቅልናል ያልነው የአስራ አራትና የአስራ አምስት ዓመት ህጻናትን እየገደለ እየፈልከሰከሰ በአማራ ክልል ጓሮ በአማራ ክልል ውስጥ ለውስጥ መንገድ እየተንቀሳቀሰ ህዝባችን እየፈጀው ነው የሚገኘው። ነገር ግን ይሄ የበለጠ ህዝቡን ያጠነክረዋል እንጂ ወደኋላ የሚመልሰው ነገር የለም። በዚህ ሁኔታም አይቀጥልም። የፋኖ ኃይሎች ይህን እያዩ እየተገነዘቡ፣ በቪዲዮም እየቀረጹ ለዓለም አቀፍ ማህበረሰብ እያሳዩ ያለበት ሁኔታ ስላለ ህብረተሰቡ ከዕለት ወለለት ልጆቹን ልጆቹን መርቆ መርቆ መሳሪያ የሌለው ጎራዴ እየሰጠ ከፋኖ ኃይሎች ጋር እንዲቀላቀሉ ግፊት እያደረገ ነው በዚህ ሰዓት ስለዚህ በአጭር ጊዜ ውስጥ ይሄ ግፈኛውና ጨካኙ በአማራ በኢትዮጵያ ህዝብ ስም ዩኒፎርም ለብሶ ህዝብን ይጠብቃል ያለው ሰራዊት ህዝባችንን እየፈጀ ያለበት ሁኔታ በአጭር ጊዜ ውስጥ የሚቋጭ ይሆናል የሚል እምነት ነው ያለኝ። መሳይ፣ እንግዲህ ይህ ባለበት ሁኔታ ምናልባት ሰሞኑንም ቻል ብርሃኑ ጁላ መከላከያ ሰላማዊ ዜጎችን አይገድልም ይሆን ተብሎ በተቀነባበረ ሁኔታ ራሳቸው እየፈጸሙ ስም ለማጠልሸት የሚያደርጉት ነው የሚል ነው የሰጠው መግለጫ። ለማንኛው ማንኛውም በአማራ ክልል የሚካሄደው ተጋድሎም በአገዛዙ የሚወሰደው የሰላማዊ ሰዎች ግድያም ጎን ለጎን እየሄደ ነው የሚገኘው። በዚህ መሀል አብይ አህመድ የጥይት ማምረቻ የጠመንጃ ማምረቻ መስራቱን ዛሬ ደግሞ ድሮን ሊያመርት የሚችል ቴክኖሎጂ መገንባቱን እያሳወቀ ነው። እንግዲህ አጠቃላይ ሁኔታው የጦር መሳሪያ ማምረት፣ የጦር መሳሪያ መግዛት ጋር የተያያዘ ሆኗል። ኢትዮጵያ ውስጥ ለልማት የሚሆኑ ለችግር ላይ ለወደቁ ወገኖች ድጋፍ የሚደረጉ እንቅስቃሴዎች ብዙም አይታዩም። የጦርነት እንቅስቃሴ ነው የሚታየውና ምን ማለት ይቻላል። የፋኖ እንቅስቃሴ ትርጉም ያለው እንደሆነ መረዳት የሚቻለውም አንድም አገዛዙ አሁን ላይ እያደረጋቸው ያላቸው እርምጃዎች ናቸው እየወሰዳቸው ያላቸው እርምጃዎች ምን ማለት ይቻላል፣ አጠቃላይ በዓለማችን የአምባገነን መሪዎችን ባህሪ ሙሉ በሙሉ የአገሪቱ ጠቅላይ ሚኒስትር የያዘበት ሁኔታ እና ጊዜ ላይ ያለ ነው። ምናልባት ከታሪክ ወደኋላ መለስ ብሎ የዓለምን ታሪክ ቢያነቡ ወይንም ቢያዳምጡ ሊወድቁ ሲሉ የሚያደርጉት መሪዎች እንደዚ አይነት ባህሪ ያላቸው ሩቅ መሄድ ሳንች ከዛሬ ሰላሳ ዓመት በፊት የኢትዮጵያ መሪ መንግስቱ ኃይለ ማርያም ያውም ለሀገር ለሀገር አንድነት ለሚታገሉ ሳይሆን እንገነጥላለን፣ ሀገራችንን ገንጥልን ብቻችን በነጻነት እንኖራለን ብለው ብቻ ሳይሆን ሀገራችን ላለማስደፈር ጋፋትን፣ ሌሎችንም የኢንጂነሪንግ መከላከያ ኢንጂነሪንግ ካምፓኒ ከፍተው አገልግሎት ሳይሰጥ ነው ከስልጣን የተባረሩት። ራቅ ስንል ደግሞ እኮ የሱዳን መሪዎችን ብንወስድ፣ የሊቢያ መሪዎችን ብንወስድ፣ የኢራቅ መሪዎችን መሪን ብንወስድ፣ የሶሪያ መሪን ብንወስድ ከዚህ ሊማር አልቻለም። እንግዲህ አምባገነን መሪዎች የራሳቸው ድክመት አይታያቸውም። እስኪወድቁ ድረስም ደግሞ የጠላት ወይንም ጠላት ብለው የፈረጁት ኃይል ምን አይነት ጉልበት እንዳለው ሊገነዘቡ አልቻሉ። ምናልባት መቼ ነው የሚነቁት? ምናልባት እንደ ሊቢያው መሪ ቆሻሻ ገንዳ ውስጥ ተጥለው ወድቀው ካልተገኙ በስተቀር እንደ ኢራቁ መሪ ጺማቸው እየተጎተተ አፋቸው እየተከፈተ የጥርስ ብዛታቸው እየተከፈተ በአሜሪካ ወታደሮች እንደተፈተሹት ያኔ ካልሆነ በስተቀር የሚነቁት። ዛሬ ላይ ልባቸው እንደደነደነ እንደ ፈርዖን ወታደሮች ወይም እንደ ፈርዖን እንደ ንጉሥ ፈርዖን ልባቸው የደነደነ እንዲሆን አድርጎታል። መውደቂያቸው ሩቅ አይደለም። የኢትዮጵያ ህዝብ በዚህ ሰዓት መሳሪያ ሽጦ ነግዶ በሚገኘው ገቢ አይደለም ደስታ ደስታቸውን እየገለጹ ያሉት። መሳሪያ ሽጦ በሚያገኙት ገንዘብ ምን ለማድረግ ነው? እኛ ህዝባችንን ለመፍጀት ነው መሳሪያ የምንጨበጭበው። ኢትዮጵያ ሀብታም ሀገር ነች። አርሳ አርሶ ቀድሶ ራሱን ተከላክሎ የሚኖር ህዝብ በእርሻ ማገዝ ትምህርትን በማስፋፋት ከድህነትና ከኋላ ቀርነት እንድንወጣ ለማድረግ የሚያስችን መሪ እስኪመጣ ድረስ የአማራ ህዝብም ይሁን የኦሮሞ አጠቃላይ የኢትዮጵያ ህዝብ ከነዚህ እኩያን ሰዎች ጋር ፊት ለፊት ተጋፍቶ ከስልጣን የሚያነሳቸው ጊዜ ሩቅ ነው የሚል እምነት የለኝም። መሳይ ይሄ የቲቢታቸውና የእቡይነታቸው ዋና መገለጫ መሳሪያ የድሮን አይሆንማ። በመሳሪያ ብዛት እኮ የኢራቁ መሪ አይወድቅም ነበረ፣ የሶሪያው መሪ አይወድቅም ነበረ፣ የሊቢያው መሪ አይወድቅም ነበረ። ኢቭን የኢትዮጵያ መሪ መንግስቱ ኃይለማርያም ከስልጣናቸው ረጅም ጊዜ ይቆዩ ነበረ። ነገር ግን በስልጣን አይደለም፣ በስልጣናቸው የሚቆየው ለህዝብ አገልግሎት ልባቸውንና መንፈሳቸውን ክፍት ሲያደርጉ። ከዚህ ውጭ በመሳሪያ ብዛት ቢሆን ኑሮ ረጅም ዕድሜ እስኪሞቱ ድረስ ሲቆዩ ነበር። ይሄ አይሆንም። ዛሬ ልባቸው ለህዝባቸው ሙሉ በሙሉ የሰጡ የፋኖ ኃይሎች የሚሆኑ ኦሮሞ ላይ ኦሮሚያ ክልል ላይ ለሚንቀሳቀሱ ነገ ከነገ ወዲያም በደቡብ ክልል በሶማሌ ክልል የሚንቀሳቀሱ የኢትዮጵያ ጀግኖች ይህን ስርዓት አስወግደው ለኢትዮጵያ መጻይ ድል ትልቅ ተስፋ ይሰጣሉ የሚል እምነት ነው ያለኝ። በአጠቃላይ መሳይ በጣም ነው የማመሰግነው። በተለያዩ ጉዳዮች ላይ በተለይም በፋኖ እንቅስቃሴዎች ላይ ስላቀረብክልን መረጃ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ መሳይ።